የሱዳን ፖለቲካን ወደ ሰላም ለመመለስ በጣም ታትሯል። በጣም ሮጧል። የኢትዮጵያ መንግስት የጁባን ፖለቲካ ማቻርና ሳልቫኪርን አንድ ላይ አቁሞ አሳይቷል። የአስመራ ፖለቲካን ከተዘጋበት ከተከረቸመበት በር ከፍቶ ያስወጣው አብይ አህመድ ነው። ብዙ ትርፍ ሊገኝባቸው የሚችሉ ቀጠናዊ ጋብቻዎችን በተላላኪዎቻቸው በኩል አተረማምሰውታል። ዲሞ አርገውታል። ግብጾቹም ጭምር እንዴት ይታጠቃሉ ኢትዮጵያውያን እያሉ ነው አደለም። ለአስመራ ለሄሊዮፖሊስ ጌቶችም ስጋት ሆነዋል ማለት ነው። አብይ አህመድ ኢትዮጵያን በአደገኛ አጥር ማጠሩን ተያይዞታል። በአስመራ ሰዎች ዘንድ የተፈጠረውን ድንጋጤ አይተዋል። ከድንጋጤያቸው መሃል የድንጋጤ ዛቻቸውን ይዞ መጥተዋል። ከኤርትራ ጋር የሚፈጠር አሊያንስ ለህወሀት የመጨረሻ ካርታውን የመጨረሻ ጆከሩ ነው። ህወሀት ማጣፊያው ጠፍቷት ነው በዚህ መጠን ከሻቢያ ጋር ያላትን ጋብቻ መደበቅ እስካትችል የሆነች ሻቢያና ህወሓትን እንዲሁም ደግሞ አጋሮቻቸውን በዛቻ መሀል በጣም ያስደነገጣቸው ነገር ባይዘዌ የፌዴራል መንግስቱ ፍጥነት ነው። በጣም ያልተጠበቁ ውሳኔዎችን እየወሰነባቸው የዛን ጊዜ ማንም ከሻቢያ ጋር የሚገናኝ ኃይል የለም ውሸት ነው ነበር የሚሉት አሁን ከውሸት ነው በነ ክንፈዳኝ አፍ በኩል ምን እያሉ ነው? ምን ታመጣላችሁ ህወሓት

የመሃል ከተማ መዳረሻና የዲፕሎማቶች መገኛ በሆነችው ሳርቤ በማራኪ ኮሪደር ልማት ደምቆ በሚገኘው መንደራችን ላይ የመጨረሻውንና ሶስተኛውን ብሎክ እንሆ እያልን ከልዩ የከተማ እይታና ከጠዋት ፀሐይ ጋር አጣጥሞ የያዘውን ብሎክ ከባለ አንድ መኝታ ከሰባ አምስት ካሬ ጀምሮ እስከ ባለ ሶስት መኝታ መቶ አርባ ስድስት ካሬ የተለያዩ የካሬ አማራጮች አቅርበናል። ለአስር ቀን በሚቆየው ዲስካውንታችን መቶ ፐርሰንት ለሚከፍሉ ደንበኞቻችን አርባ ፐርሰንት ቅናሽ የምናደርግ መሆኑን በደስታ እያሳወቅን እንዲሁም በሌላ የክፍያ አማራጭ አስር ፐርሰንት ከፍለው ቀሪውን ያለምንም ዋጋ የዋጋ ጭማሪ በ36 ወራት የግንባታውን ሂደት እያዩ የሚከፍሉበትን መንገድ የተመቻቸለት። በተጨማሪ የንግድ ሱቆችን በመሃል ፒያሳ ከአድዋ ሙዚየም ፊት ለፊት G+5 ቅንጡ የገበያ ማዕከል ከ900 ሺህ ብር ቅድመ ክፍያ ጀምሮ የግሉ ያድርጉ። ጥራትና እምነት መገለጫችን የሆነው ቴመር ሪል ስቴት ከዚህ በፊት ገንብተን ያስረከብናቸው ደንበኞቻችን ምስክሮች ናቸው። ለበለጠ መረጃና ለሳይት ጉብኝት ከታች ባለው ስልክ ይደውሉ። ሰላም ጤና ይስጥልን። ውድ ዮሐንስ ኮርነር ቤተሰቦች እንዴት አላችሁ? አላችሁ ወይ? ዮሐንስ ኮርነር ዛሬም ዳግም ተመልሶ መጥቷል። ዛሬም በቆይታችን የተለያዩ አበይት ጉዳዮችን አንስተን የምንነጋገር ይሆናል። ዮሐንስ ኮርነር ላይክ፣ ሼር፣ ሰብስክራይብ አድርጋችሁ መጀመራችሁን ግን እርግጠኛ ሁኑ። ጌታቸው ረዳ ወደ ትግራይ ሊጓዝ ነው፣ እሱን እንመለከታለን። የአስመራው ቤተ መንግስት የዛቻ መልእክቱን ልኳል። የዛቻ መልእክቱን በማን ነው የላከው? ምን አይነት አንድምታሳለው እንመለከታለን። አባለመድከም ኢትዮጵያን አስታጥቀዋታል። ኢትዮጵያ ታጥቃለች። ኢትዮጵያ የታጠቀችው ትጥቅ ከግብፅ እስከ አስመራ ያስበረገገው የኢትዮጵያ አዲሱ ትጥቅ ከየት መጣ? ማናመጣው እሱን የምንመለከት ይሆናል እንግዲህ። የምስራቅ አፍሪካ ፖለቲካ ትርምስምስ ይደራል፣ ይደምቃል፣ ይሞቃል። አሁን የኢትዮጵያውያን አይኖች ብቻ ሳይሆን ምናልባት የዓለም አይኖችም ወደ ምስራቅ አፍሪካ ፖለቲካ አይኖቹን በይበልጥ ያማትራል። እርግጥ የዓለም አይኖች ከምስራቅ አፍሪካ ፖለቲካ ላይ ተነስተው አያውቁ። የምስራቅ አፍሪካ ፖለቲካ እኛ እንደምናስበው ቀሊል፣ እኛ እንደምናነሳው ትንሽ፣ እኛ እንደምንገምተው ቀላል አይደለም። እጅግ ውስብስብ የዓለም ፖለቲካ የስበት ማዕከልን ብለን ልንጠራው በምንችለው መልኩ በተፈጥሮ ሀብት በተለያዩ ነገሮች በጣም በተወሳሰቡ ሴራዎች የተተበተበ ቀጠና ነው። ሀያላኑ ጡንቻዎቻቸውን ጭምር የሚለካኩበት ቀጠና ነው። አንደኛ ቀጠናው ላይ በርከት ያለ ውሃ፣ በርከት ያለ እጽዋት፣ በርከት ያለ ሀብት መኖሩ ለዚህ እንደ አንድ ግብአትነት ይነሳል። የምስራቅ አፍሪካ ፖለቲካ በጣም ሁሉም ሀያላን ሀገራቶች ለየራሳቸው ትርፍ፣ ለየራሳቸው ኪሳራ ለየራሳቸው እድገት ለየራሳቸው ውድቀት በስሌት መልክ የሚያስቀምጡት አንድ ሁለት ሶስት ብለው አንጥረው የሚያቆሙት ቀጠናዊ ፖለቲካ ነው። በዚህ ቀጠናዊ ፖለቲካ ውስጥ እንግዲህ በተለይ ባለፉት ሰባት ዓመታት በተለይም ከጠቅላይ ሚኒስትር አብይ አሕመድ ወደ ስልጣን መምጣት በኋላ አይኖች ይበልጥ እዚህ ቀጠና ላይ አማትረዋል። ምክንያቱም ቀጠናው ላይ ለውጥ ፈላጊ መሪ መምጣቱን ተከትሎ ለዘመናት የተሰመሩ መስመሮች ይቆራረጡ ይሆን እንዴ የሚል ስጋት በምዕራባውያን ዘንድ ነበር። በተለይ ጠቅላይ ሚኒስትር አብይ አህመድ በጁባ ፖለቲካ፣ በካርቱም ፖለቲካ፣ በአስመራ ፖለቲካ፣ በሞቃዲሹ ፖለቲካ እንዲሁም ደግሞ በሶማሊላንድ ፖለቲካ ውስጥ የነበራቸው ሚና ቀላል የሚባል አይደል። ዛሬ ዛሬ የጁባ ሰው አብይ ሲያስነጥስ ይማርህ ለማለት ማንም አይቀድመውም። የሱዳን የካርቱም ፖለቲካም በሽር በነበረ ጊዜ፣ ኋላ ላይ ሐምዶክ ሲቪል መንግስት በነበረ ጊዜ ላብ የነበራቸው ቦታ ብናውቀው ነው። የአስመራ ፖለቲካ ውስጥ የነበረው ሚና የምንዘነጋውም አይደል። የሱዳን ፖለቲካን ወደ ሰላም ለመመለስ በጣም ታትሯል፣ በጣም ሮጧል። የኢትዮጵያ መንግስት የጁባን ፖለቲካ ማቻርና ሳልቫኪርን አንድ ላይ አቁሞ አሳይቷል። የአስመራ ፖለቲካን ከተዘጋበት ከተከረቸመበት በር ከፍቶ ያስወጣው አብይ አህመድ ነው። የሞቃዲሾ ፖለቲካን ከፎርማጆ ከአሸንሼ መሐመድ መትሮታል። ይህንን እኔን ማመን የሚቸግራችሁ ሰዎች በወቅቱ ይጻፉ የነበሩ የሶማሊያ ጋዜጦችን ወደኋላ መለስ ብላችሁ ብትበረብሩ መልስና ምላሹን ከነሱ የምታገኙ ይሆናል። ከባለቤቱ ያወቀ ቡዳ ነው ብዬ ነው የምተወሱት እዛ ውስጣል። እና ይህ ሰው ወደዚህ መምጣቱ ነጮቹ ቀጠናው ላይ ለዘመናት ያስቀመጡትን ታይም ቦምብ ይፈረከሰው የሆነ ወይ የሚል ስጋት ነበር። በእርግጥ ተሳክቶላቸው አብይ ያበራትን ቀጠናዊ የትብብር ሻማ አጥፍተዋታል፣ አክስረዋታል ብዙ ትርፍ ሊገኝባቸው የሚችሉ ቀጠናዊ ጋብቻዎችን በተላላኪዎቻቸው በኩል አተረማምሰውታል፣ ዲሞ አድርገውታል እና አሁን አሁን የምንመለከተው ሙቀት፣ አሁን አሁን የምንመለከተው ጨዋታ፣ አሁን አሁን የምንመለከተው ጫጫታ መነሻው ከዛ ነው፣ መነሻው ከዛ ነው እና ከዛ አንጻር ብንመለከተው እንችላለን። አባ አለመድከም አብይ አሕመድ አሊ እኔ እኮ የጠቅላይ ሚኒስትሩ የፈረንሳይን ጉብኝት ምን ነው እንዲህ ጭቃ ሊለቀልቁ ጣሩ ብዬ ሰግቼ ነበር። ኋላ ላይ የግብፅ ሚዲያዎችን ጩኸት ስንሰማ ጠቅላይ ሚኒስትሩ ለካ ከፈረንሳይ እጅግ ዘመናዊ ትጥቆችን ታጥቆ ነው የተመለሱት። ለካ ወዳችሁ አይደለም የፈረንሳዩን ጉዞ ለማጣጣል ስትንጫጩ የነበሩት ስታብዱ የነበሩት። እኔ እኮ ምን የተለየ ነገር ተፈጥሯል ማለት የሆነ ድል ከሌለ በዚህ መጠን ጭቃ ሊለቀልቁት አይደክሙም እና ምን ተፈጥሯል ያልሰማ ነው። ጠቅላይ ሚኒስትሩ ምን አይነት ውይይት አድርጓል ያላወቅ ነው። በእርግጥ ሁሉንም ነገር እናውቃለን ማለት አይደለም። ዲፕሎማሲ በጣም ከፍ ያለ ነው። ከትንሽ የዲፕሎማቲክ ምንጮች ውጪ፣ ሙሉ ለሙሉ ከተወያዩት ሰዎች ውጪ ማንም ሊያውቁ አይችልም። ግን ምን ሰምተው ነው ብዬ ነበር። ለካ ጅሬ ታጥቆ ነው የተመለሰው። አየር ኃይሉ ራፋኤል ታጥቆ ግብጾቹም ጭምር እንዴት ይታጠቃሉ ኢትዮጵያውያን እያሉ ነው አይደለም። ላስመራ ለሄሊዮፖሊስ ጌቶችም ስጋት ሆኗል ማለት ነው። እንግዲህ ረፉ ዘመመ ብላችሁ የሰው ቤት አትግፉ፣ እሾህ ለማሳመር አበባ ታርግፉ። ረፍ በድንበርህ ፍካ፣ በሰፈርህ ለምልም፣ በየአልጋህ ደር፣ በየእንቅልፍህ አልም። ማለት እንደያዩ ፈንገሳውን ነው ረፍ ቆም ያለሁ ለማለት አጥሬን አትደገፍ ረፍ። አብይ አሕመድ ኢትዮጵያን በአደገኛ ጥር ማጠሩን ተያይዞታል። ኢትዮጵያ እጅግ ዘመናዊ ትጥቅ ታጥቃለች። ሰሞኑን ከአንድ የጦር ልምድ ካላቸው ሰው ጋር በአንድ አጋጣሚ ማውራት እድል ገጥሞኝ በስልክ ስነጋገር ነበርና እንደው አሁን ላይ ቀጠናው ላይ ያንዣበበውን የጦር ስጋት እንዴት ያዩታል ብዬ ጠየኳቸው። አንድ መልስ ነው የሰጡኝ። እኔ ባለኝ ግምት አሉ፣ የኢትዮጵያ መንግስት፣ ከየትኛውም አገር ጋር በእግረኛ የጋርዮች ዘመን ፖለቲካ ያደርጋል ብዬ አልገምትም። የአየር ጥቃት ነው ሊሆን የሚችለው። ያ ከሆነ ደግሞ ኢትዮጵያን የሚያስፈራሩ ኃይሎች ያንን መቋቋም አይችሉም፣ አይገጥሙም፣ አይችሉም። እና ቀድሞው ምናልባት የክህደት ዜናቸውን ሊያወጡ ይችላሉ አሉና፣ እንዲህ አይነት ትጥቆች ደግሞ ሲጨመሩበት ማሰብ ነው፣ ድንጋጤያቸውን ማሰብ ነው፣ እንዴት ብርክ ብርክ ሌላቸው እንደሚችል እና ኢትዮጵያ እጅግ ዘመናዊ ትጥቅ ታጥቃለች። የኢትዮጵያ ጠላቶች እንትን ብለዋል። እና እኔ እኮ ምንድን ነው ብዬ ነበር፣ አጅሬ ስራውን ሰርቶ ነው የመጣው። ቺየርስ ሌላ ምንም ምንለው ነገር የለም ለዛቸው ከባዱ ስራ ሰርተውት ነው የቀጠናውን ካርታ የቀጠናውን ውጥረት የቀጠናውን እብደት የቀጠናውን ፍራቻ የቀጠናውን ስጋት ከፍ ያደረጉት። እኔ እኮ ኢትዮጵያ ስጠነክር በዚህ መጠን ስጋት በዚህ መጠን እብደት በዚህ መጠን ጭቃ ልቅለቃ በዚህ መጠን እንትን ለምን እንደሚሰማቸው አላውቅም። በጣም ነው እንደ የምትፈሯት ኢትዮጵያ በጣም ነው እንደ የሚደብራችሁ። እንደዛ አርጎ ማየት ያስፈልጋል። ከወደ አስመራ ዛቻ መቷል ከወደ አስመራ ከወደ የአስመራ ቤተ መንግስት ዛቻ መጥቷል። ይህንን ዛቻ አዝሎ የመጣው ስታሊን ነው። ስሙን ባልጠራው በጣም ደስ ይለኝ ነበር። ባይዘ እና ይህንን ከወደ አስመራ አዝሎት የመጣውን ዛቻ ሲያወራ ተመለከትኩት። አንድ ስታሊንን በቅርብ የሚያውቀው ሰው ይህንን የስታሊንን ከአስመራ የመጣ መልእክት ከአስመራ ከተመለሰ በኋላ የሰራውን ትንታኔ ካየ በኋላ እንዴት አየኸው ብዬ ጠየኩት። እመነኛው አነስ ስታሊን ፈርቷል አለኝ። አንተ ስታሊንን ስለማታውቀው ነው እንዲህ የሚያወራው። ደንግጧል፣ ፈርቷል። ወደ አስመራ ሄደው የተመለከተው ነገር እንዳሰበው አልሆነለትም። ወደ አስመራ ሄዶ ያየው ነገር እንደገመተው አይደለም። በአስመራ ሰዎች ዘንድ የተፈጠረውን ድንጋጤ አይተዋል። ከድንጋጤያቸው መሃል የድንጋጤ ዛቻቸውን ይዞ መጥቷል። ስታሊን ይዞት የመጣው ዛቻ ማስፈራራት ነው። አሊያንስ ፈጥረናል፣ እንግዲህ ጉዳችሁ ፈላ ነው። እኔ አንድ ነገር እንደው ገምቼ ላስቀምጥላችሁ፣ ኢሳያስ ድንገት ወጥቶ ማለት ከወያኔ ጋርም ከማንም ጋርም ጥምረት የለኝም ከማንም ጋር አልሰራም። እንዲሁ ዝም ብሎ የማህበራዊ ሚዲያ ጋጋታ እና የሶሻል ሚዲያ ጩኸት ነው የሚዲያ ፉነና ነው ብሎ ሊል ይችላል። ብሎ ሊል ይችላል። በቃ ወጥቶ ኖ ኖ እኔ ከነኝ ጋር አልሰራም ሊል ይችላል። ብትንተንን አድርጓቸው ሲያበቃ ማለት እና ድንጋጤያቸውን መቋቋም አልቻሉም። አቴታይም አለመዛትም አልቻሉም። ባዘ ወይ፣ ስትፈራ ምላስ ይረዝማል። ስትፈራ ስትደነግጥ ምላስ ነው የሚረዝመው። ዝም ብለን ነው የምንቀባጥረው፣ ያለ የሌለ ነገር ከዚህም ከዛም ምናምን፣ በቃ ሙቀት ላይ ያለ መስለህ በከረባት እንትን ብለህ እንዲህ እያልክ መለፍለፍ የምታገኘውን ሁሉ መንከስ ነው። የሌሎችን ፖለቲካ በተሳዳቢነት ትፈርጅና ከአንድ ሰዓት በላይ ቁጭ ብለህ ትሳደባለህ። ግዴለም ሁለቱ ኃይሎች ሊጋቡ እንደሚችሉ ተጋብተው ጭራሽ ጊዜው ሲደርስ ሀገር የምትል ካርታም ጭምር እንደምትመዘዝ ይነግረዋል ይነግረዋል። እና ባይ ዘ ወይ ከኤርትራ ጋር የሚፈጠር አሊያንስ ለህወሓት የመጨረሻ ካርታው ነው፣ የመጨረሻ ጆከሩ ነው ስቧል። የመሃል ከተማ መዳረሻና የዲፕሎማቶች መገኛ በሆነችው ሳርቤ በማራኪ ኮሪደር ልማት ደምቆ በሚገኘው መንደራችን ላይ የመጨረሻውንና ሶስተኛውን ብሎክ እንሆ እያልን ከልዩ የከተማ እይታና ከጠዋት ፀሐይ ጋር አጣጥሞ የያዘውን ብሎክ ከባለ አንድ መኝታ ከሰባ አምስት ካሬ ጀምሮ እስከ ባለ ሶስት መኝታ መቶ አርባ ስድስት ካሬ የተለያዩ የካሬ አማራጮች አቅርበናል። ለአስር ቀን በሚቆየው ዲስካውንታችን መቶ ፐርሰንት ለሚከፍሉ ደንበኞቻችን አርባ ፐርሰንት ቅናሽ የምናደርግ መሆኑን በደስታ እያሳወቅን እንዲሁም በሌላ የክፍያ አማራጭ አስር ፐርሰንት ከፍለው ቀሪውን ያለምንም ዋጋ ጭማሪ በ36 ወራት የግንባታውን ሂደት እያዩ የሚከፍሉበትን መንገድ የተመቻቸለት። በተጨማሪም የንግድ ሱቆችን በመሃል ፒያሳ ከአድዋ ሙዚየም ፊት ለፊት G+5 ቅንጡ የገበያ ማዕከል ከ900 ሺህ ብር ቅድመ ክፍያ ጀምሮ የግሉ ያድርጉ። ጥራትና እምነት መገለጫችን የሆነው ቴመር ሪል ስቴት ከዚህ በፊት ገንብተን ያስረከብናቸው ደንበኞቻችን ምስክሮች ናቸው። ለበለጠ መረጃና ለሳይት ጉብኝት ከታች ባለው ስልክ ይደውሉ። ህወሓት ማጣፊያው ጠፍቷት ነው በዚህ መጠን ከሻዕቢያ ጋር ያላትን ጋብቻ መደበቅ እስካትችል የሆነችው እንጂ ትደብቅ ነበር። ሌሎቻችን ብናውቅ እንኳን ከአብዛኛው የትግራይ ህዝብ ለመደበቅ ትጥር ነበር። ተሰራለች አብራ ከሻዕቢያ ጋር ግን ለትግራይ ህዝብ አትነግሮም ነበር። ምክንያቱም ታውቀዋለች፣ የትግራይ ህዝብ ውስጥ ያለውን ስነልቦና ሜንታሊቲ። የዛሬ አይደለም የትናንት አይደለም የኖረ ግፍና በደሉን ታውቀዋለች የተፈጸመበት አክቹዋሊ ለትግራይ ህዝብ ከህወሓት የበለጠ ታሪካዊ ጠላት የለውም። ምንም የማይረሳ መዘንጋት የሌለበት ጉዳይ ከህወሓት የባሰ ታሪካዊ ጠላት የትግራይ ህዝብ የለው። በዘመናት ውስጥ በኖርባቸው እድሜዎች ሁሉ ለዚህ ህዝብ እልቂት የደገሰ መከራ የደገሰ ሞት የደገሰ ከዛም ከዚህም ጠላት የሸመተ ሸምቶ ሲያበቃ በዘንቢል ይዞ የመጣ ጨካኝ ቡድን ነው፣ ቲፒኤልኤፍ እና ቲፒኤልኤፍ አሁን ይሄን የመጨረሻ ካርታ ይዛ መታለች። ይሄ የመጨረሻ ካርታውም እመኑኝ፣ ማርክ ማይወር ከአየር ላይ መንሳፈፍ ውጪ ምንም የሚያመጣው ነገር የለም። ምንም የቀራት የለም፣ የቀራት የለም። አንድ የቀራት ጨዋታ አለ በዚህ ውስጥ ማለት ነው አጥፍቶ መጥፋት፣ ተስፋ ይቆረጥ፣ የፈሪ ትግል ማለት ነው ጭቃ መለቅለቅ፣ አቧራ መቀባት፣ እኔ ነፃ አንተ እኔ ቆሽሼ አትነጻም፣ እኔ ወርዝቼ አንተ አትወዛም፣ እኔ ገርጥቼ አያምርብህም አይነት ትግል ማለት ሻዕቢያና ህወሓትን እንዲሁም ደግሞ አጋሮቻቸውን በዛቻ መሀልም በጣም ያስደነገጣቸው ነገር ባይዘዌ የፌዴራል መንግስቱ ፍጥነት ነው። በጣም ያልተጠበቁ ውሳኔዎችን እየወሰነባቸው ነው። ታፍ የሚባል የዲፕሎማሲ ስራ ሰርቷል። በጣም ታፍ፣ በጣም ፈጣን የዲፕሎማሲ ስራ ሰርቷል። ምርጫ ቦርድ እጅግ ፈጣን ውሳኔ ወስኗል። የነጌታቸው ጌታቸው ረዳ ፓርቲ እጅግ በፍጥነት እያደገ ነው። ህወሓት የሚተካት ማን እንደሆነ አውቃለች። እዚህ ጋር አያይዘን ልንመለከተው የምንችለው እሱን ነው። ከዛ የፌዴራል መንግስቱ ፍጥነት ነው ባይዘው ህወሓት መደበቅ የምትፈልገውን ከሻዕቢያ ጋር ያለ ጋብቻ አደባባይ እንድታወጣ ያደረገው የአሁን አይደለም። ጌታቸው ረዳ ስልጣን ላይ በነበረ ጊዜ ከውጭ ኃይሎች ጋር የሚገናኙ ኃይሎች አሉ ምናምን ይል ነበር። የዛን ጊዜ ማንም ከሻዕቢያ ጋር የሚገናኝ ኃይል የለም ውሸት ነው ነበር የሚሉት። አሁን ከውሸት ነው በነ ክንፈ ዳኝ አፍ በኩል ምን እያሉ ነው? ምን ታመጣላችሁ? ከሻዕቢያ ጋር ብንገናኝ ምን ታመጣላችሁ? ከሻዕቢያ ጋር ብንሰራ ምን አገባችሁ የነጌታቸው ረዳ እንትን ከእንትና ጋር እየሰራ የእነ እንትን እንትን ከእንትና ጋር እየሰራ ስለሆነ እኛ እንትን ብንል እናንተ ምን አገባችሁ? የሚል ፍጹም ከሉዓላዊነትና ከሎጂክ የተጣላ ሀሳብ ይዞ ይመጣሉ። ሎጂካል እንኳን አሉ በእርግገዋል ማለት አሁን ወደምን ታመጣላችሁም ጭምር ያመጣቸው ይህ ጫና ነው። ይህ የጠቅላይ ሚኒስትር አብይ አሕመድ ፍጥነት ነው። ከዛስ በጣም ባልተቆጣጠሩት ሁኔታ የገዛ ታጣቂዎቻቸውም ጭምር ጫካ እየገቡ ነው። የከፍተኛ አመራሮች የግል ጠባቂዎች የደብረ ጽዮን የግል ጠባቂዎች ላፕቶፕን ይዘው ጫካ ነው የገቡት ያሉ በረሃ ነው የወረዱት። ህውሓት ከትጥቅ አጣጋይነት ራሷ የትጥቅ ትግል የሚደረግባት ቡድን ሆነች። በወራቶች ውስጥ በዚህ መጠን በትግራይ ቅቡልነት አታለች ማለት ነው። የአንድ ክልል ህዝብ ውጡ ብላ የሚወጣላት ሙቱ ብላ የሚሞትላት እንሙት ብላ የሚሟማቱላት ራሷን ሴፍ ዞን ውስጥ አስቀምጣ ወጣት የምታስጨርስ ቡድን አሁን ያወጣት እገንስት ር ሆኖ እየበጠበጣት ነው። የምትይዘው የምትጨብጠው ነው ያጣችው። ይሄንን በጣም ያፈጠነውና ይሄንን በጣም ያደረገባት ነገር የኢትዮጵያ መንግስት ፍጥነት ነው። በጣም ፈጥኗል። ነገሮች በጣም በፍጥነት እየሄደ ነው። እንዲህ ለሚያየው ሰው በጣም ፈጣን ነው። የማጠብቋቸው ምናልባት ለሚዲያ ፍጆታ የማይውሉ ፈጣን ፈጣን የሆኑ ነገሮች ሲደረጉት አለ። ይሄ ፌዴራል መንግስቱ ካለፈው ኢትዮጵያን ዋጋ ካስከፈሉ አንዳንድ ጉዳዮች ትምህርት ወስዶም ጭምር ያደረገው ነው። በጣም ጥንቅቅ ያለ፣ በጣም ጽድት ያለ፣ በጣም ብቁ ዝግጅት ማለት ነው። ጦርነት ምርጫ ሆኖ አያውቅም፣ አይሆንም። በአንድ ወገን ፍላጎት ግን አታስቀረው እንደማታስቀረው ለምታውቀው ጉዳይ ደግሞ መዘጋየት፣ ብቁነት። ትግራይን የሚመሩት ኃይሎች እንዳልኳችሁ አይምሩም፣ አይማሩም፣ አይመረምሩም። ቀላል የማይባል በሽታ ነው ሄባይዞ፣ ቀላል የማይባል በሽታ ነው። እና መደበቅ አልቻሉም ነገረ ነገራቸውን ያቺ ነገረ ነገሯ ሁሉ እፍን፣ ነገረ ነገሯ ሁሉ ክልል፣ ነገረ ነገሯ ምስጢር የሚሆንላት ህወሓት ነገረ ነገሯ ሁሉ እንደ ግንባር ስጋ ፈጥጦ አደባባይ ወጥቷል። የፉክክር ቤት ሳይዘጋ ያድራል። ራሳቸው በገቡበት ፉክክር አሁን ለቀጠና የጋብቻ እንኳን የሚመርጣት ኃይል የለም ህወሓትን፣ ወንበዴ አጋሮቿ እንኳን እየከዷት፣ ጂኦፖለቲክሱን ትንሽ ብናነቡ የለም የለም ሻዕቢያ የለም የሻዕቢያ ሠራዊት ምናምን ብለው ሊያስፈራሩ ይሞክራል። ኧረ እባካችሁ እባካችሁ፣ ያስቃል፣ ያስቀኛል። በጣም ነው የሚያስቀኝ፣ ያስቀኛል። አሁን ጌታቸው ረዳ ወደ ትግራይ ሊጓዝ የሚችሉበት አንድ መንገድ ተፈጥሯል። አዲሱ ፓርቲ አዲሱ ፓርቲ ምስረታ ጉባኤ የማደርገው በትግራይ ነው ብሏል። እንግዲህ አሁን ነው የትግራይ ክልል ጊዜያዊ አስተዳደርም ህወሓት ሁሌ እንደምትለው የትግራይን ፖለቲካ ምህዳር አስፍቻለሁ ለምትለው ፕሮፖጋንዳም የፈተናዋ ጊዜ ማለት ነው። የትግራይ ክልል ጊዜያዊ አስተዳደር ግሉል ሆኖ ለነጌታቸው ረዳ ጥበቃ ሰጥቶ በትግራይ ፖለቲካ ውስጥ ሚናቸው እንዲጫወቱ በሪከፍትላቸዋል ወይ ሌላ ጥያቄ ነው? ህወሓትስ እነጌታቸውን ዝም ብላ ታያቸዋለች ወይ ትግራይ ሲሄዱ ጭፈራው ደራ ማለት አሁን ጭፈራው ደራ ጨዋታው ደራ ማለት አሁን ቀላል ይሆናል ወይ እነ ጌታቸው እንዳሰሉት ቀላል ይሆናል ወይ? ባለፈው እንዳልኳችሁ የትግራይ ህዝብን ለትግራይ ህዝብ አማራጭ መስጠት አማራጭ የሌለው ምርጫ ነው። የፌደራል መንግስት የሚችለውን ሁሉ ድጋፍ ማድረግ አለበት ለነ ጌታቸው ረዳ ፓርቲ። ምክንያቱም ህወሓት አያድንም ስንል የሚያድነው በቋንቋው በምናምኑ ሊያስተዳድረው የሚችል የኢትዮጵያ ፌደራላዊ ከፌዴራላዊ መብቱ ቆርሶ ተቆርሶ የሚሰጠው ድርሻው በራሱ ሰዎች በራሱ አመራሮች መመራት ማለት ነው እና አዲስ የፖለቲካ ምዕራፍ አዲስ የታሪክ ምዕራፍ ለትግራይ ህዝብ አለ። የትግራይ ህዝብ ጠላት የሚባሉ አካላቶች ለትግራይ ህዝብ አዲስ የፖለቲካ ምዕራፍ ይዘው መጥተዋል። የትግራይ ህዝብ ወዳጆች ነን የሚሉት ደግሞ ይህንን አዲስ የፖለቲካ ምዕራፍ በደንብ ራፍ ለመቀየር ይታትራሉ። እነዚህ ሁሉ ነገሮች ስናይ ማን እጅ ላይ የተሻለ የካርታ ጨዋታ፣ ማን እጅ ላይ የፖለቲካ መጫወቻ፣ ማን እጅ ላይ የካርታው መዳረሻ እንዳለ በግልጽ የሚታየው ማን እጅ ላይ ማን ይጫወታል፣ ማን ከፍ ያደርገዋል፣ ማን ይሰቅለዋል። ካልቀረ ምጡ ከወለዱ አይቀር ጀግና መውለድ ነው ጀግና ወታደር ብሏል ያገጣሚ። ኢትዮጵያ እርግፍ የሚልበት ማለት ካልደፈረሰ አይጠራም ነው ነገሩ። በተለይ የህወሓት ፖለቲካ ደፍረስረስረስ ብሎ ነው የሚጠራው የሚል ድምዳሜ ያላቸው ሰዎች አሉ። ደፍረስረስረስ ብሎም ጠራ ሳይደፍረሰረሰረስም ጠራ። ዋናው ነገር ብቻ ይጥራ። ዋናው ነገር እሱ ይጥራ። ዋናው ነገር በደንብ መጥራቱ ነው፣ ተፈላጊውም አስፈላጊውም ጉዳይ እና እነኚህ እነኚህ ጉዳዮች የኢትዮጵያን ፖለቲካ በደንብ ከወደዛም ከወደዚህም ከወደ ወዲያም ከወደ ወደታችም ከወደ ከፍም ከወደ ዝቅም በደንብ ጠፍረው ይዘውታል። እንግዲህ አስመራው ቤተመንግስትም በአፎቹ በኩል ይዝታል፣ ያስፈራራል። ግን ይሄ የመጣው ከድንጋጤ እና ከፈራቻ ነው። አንዳች ነገር አንዳች ነገር አንዳች ነገር ትከሻቸውን ከብዷቸዋል። ስብር ብለዋል። ብሏል የስታሊን ወዳጅና ደርቲ ጌም ለመጫወት እየሞከሩ ነው፣ ባልተለመደ መልኩ ግን በደርቲ ጌም እዚህም ቤት እሳት አለ እየተባሉ ያለ ይመስለኛል ፖለቲክስ ደርቲ ጌም የጻድቃን ጨዋታ አይደለም። እነሱ ግን በጣም ደርቲ ያደርጉታልና የተሻለውን ደርቲ ጌም እና የተሻለውን ደርቲ ጨዋታ ደግሞ የሚጫወትባቸው ኃይል ከወደዚህም ብቅ ሳይልባቸው የቀረ አይመስልም። ቁማራቸውን እየተበሉ ነው። ቁማራቸውን በደንብ እየተሳበባቸው ባዶ እጃቸውን እየቀሩ እያየናቸው ነው። እንግዲህ ማየት ነው። በስተመጨረሻ ምን ይፈጠራል? በስተመጨረሻቸው ይሆናል የሚሉትን ማየት ነው በአንድም በሌላ ግን እኛ ሰላም ምርጫ የሌለው አማራጭ የተለየ ጥያቄ ጥይቅ ነው። ነገር የለም የተለየ ነገር አርጉልን ያልነው ነገር የለም የተለየ ለጦር የሚያበቃ እንትን የለም። በግድ እንግዲህ እየተፍጨረጨሩ ካልተዋጋችሁ ካልተጣላን ደም ካልፈሰሰ የሚሉ የደም ሱሰኞች ከዚህም ከዛ ብቅ እያሉ ነው። እና እስቲ በስተ መጨረሻ ምን ይፈጠራል? እንዲ ተበስተ መጨረሻ ምን ይሆናሉ? እንዲ ተበስተ መጨረሻ መዳረሻቸው የት ያበቃቸዋል። ሁላችን አብረን የምናይላቸውና የምንመለከትላቸው ይሆናል። እኛ ግን ሁሌም እንደምለው እንደማይለወጥ አንድና ውድ ቃል፣ አዲስ ትውልድ፣ አዲስ ተስፋ ሁሉም ጥሩ ይሆናል። የእኔና የእናንተ ሀገርም እንደ ልማዷ ታሸንፋለች። የዮሀንስ ኮርነር ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። ፈጣሪ ኢትዮጵያና ህዝቦቿን አብዝቶ ይባርክ። ውድ ሜዳችን ታዳሚዎች ቸርቆዩን የነገሰ ይበለን።